ሰላምታችን በያላችሁበት ይድረስ ብለናል ተመልካቾቻችን። ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ይቆያለሁ። የመንግስትና የሕዝብ ሀብት አጠቃቀም ላይ ትኩረት ተሰጥቶ እየተሰራ ስለመሆኑ የአማራ ክልል ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ገለጸ። የአማራ ክልል ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የ2015-2016 በጀት አመት የእርምት እርምጃ ወስደው ያላስተካከሉ ተቋማት ጋር የውይይት መድረክ በደሴ ከተማ አካሂደዋል። ፊኒክስ አህየሎም የአማራ ክልል ምክር ቤት የመንግስት ወጪ አስተዳደር ና ቁጥጥር ጉዳዮች ቋሚ ኮሚቴ የ 2015 2016 በጀት ዓመት የኦዲት ግኝቶች ላይ በተሰጠው የኦዲት አስተያየት መሰረት የእርምት እርምጃ ወስደው ያላስተካከሉ ተቋማት ጋር የውይይት መድረክ በደሴ ከተማ አካሂዷል። ለኦዲት ግኝቶች ምላሽ አለመስጠት፣ ገቢ የተሰበሰበበት ደረሰኝ አለማቅረብ፣ የነዳጅ ና የበጀት አጠቃቀም የሚሉት በተቋማቱ የኦዲት ግኝቶች ላይ የታዩ ክፍተቶች መሆናቸው በቀረበው ሪፖርት ተመላክቷል። ከአማራ ክልል ምክር ቤት የመንግስት ወጪ አስተዳደር ና ቁጥጥር ጉዳዮች ቋሚ ኮሚቴ አባላት የተነሱ አስተያየቶች ክፍቶችን በመቀበል የነበረባቸውን ክፍተቶች ለማስተካከል በትኩረት እንደሚሰሩ የደሴ ከተማ አስተዳደር ገቢዎች መምሪያ ኃላፊ መላኩ ሚካኤል እና የደሴ ዙሪያ ወረዳ ገንዘብ ጽህፈት ቤት ኃላፊ ሙባረክ ሽፈራው ተናግረዋል። በኦዲት ግኝት ጊዜ የሚሰጡና አስተያየቶችን እየወሰድን የማሻሻያ ወይም የማስተካከያ እርምጃዎች እየወሰድን እንገኛለን። አሁን በ2016 ለዛሬው የተነጋገርንበትም በተለይ ከተከፋይና ተሰብሳቢ ጋር ተያይዞ ከሰፊ የሆኑ ክፍተቶች እንደነበሩ አይተናል። ይህንን ለማስተካከልም በተቋም ደረጃ ኮሚቴም አዋቅረን የማጥራት ስራዎችን እየሰራን ነው። በአጠቃላይ በእኛ መስተካከል የሚችሉትን በራሳችን ወስደን የምናስተካከል ሲሆን በቀጣይ ደግሞ በበላይ አካል ደግሞ መወሰን የሚጠበቅባቸው ይኖራሉ። እነሱን አጥርተን ለክልሉ የምናቀርብ ይሆናል ማለት ነው። ይህንንም ነው ምላሽ የሰጠ ነው። ጠቅለል አድርገን የኦዲት ድጋፉን ስናይ ኦዲት እንግዲህ በአሰራሮች መፈተሽ ነው፣ የህግ ስርዓቶች መከበራቸውን ማረጋገጥ ነው። እየተሰጠን ያለው ግባት ቅድም ባልኩት መንገድ ተቋሞች እንዲቀየሩ አግዟል። ቀጣይም አሁንም ኦዲት እየተደረጉ ያሉ ጉዳዮች አሉ። ቀጣይ እንድናጠናክር እድል የሚሰጥ ነው። ተቋሙ ጋር ተቀራርብን እየሰራን ነው። በቀጣይም ቢሆን አንድ አላማ አስካለን ድረስ ይህንን ተቋም ተጠቅመን ተቋማችን የሚያሰራ ስራ ታሻሽለን ከተማችን ለመቀየር እጥረት የምናደርግበት ጊዜ ይሆናል ብዬ አስባለሁ። የቦሮሜዳ ሆስፒታል ስራ አስኪያጅ ሲሳይ ተበጀ ሆስፒታሉ ከዚህ ቀደም የከፋ ኦዲት ግኝት የነበረበት ተቋም እንደነበረ አንስተው የተሻለ አሰራር በመዘርጋትና የኦዲት ግኝታቸውን በማሻሻል ለሌሎች ተቋማት ተሞክሩ ተሞክሮ የሚሆን ስራ መስራታቸውን ገልጸዋል። የአሰራር ግድፈት የነበረባቸውን የአሰራሩ እንዲስተካከል ያደረግንበት ሁኔታ ነው ያለው። አሁን መቶ ፐርሰንት በሚባል የተሻለ አሰራር ዘርግተን ግኝቶቹንም መቶ ፐርሰንት በሚባል ያስተካከልንበት ሁኔታ ነው ያለው። ለቀጣይም ይሄን አሰራር አጠናክረን እንቀጥላለን ማለት ነው እና የክልሉ የቋሚ ኮሚቴም ይህንን በአካል መጥቶ አረጋግጦ ምስክርነት የሰጠበት ሁኔታ ነው ያለውና በጣም ጥሩ። በአማራ ክልል ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ እመቤት ከበደ ተቋማት የመንግስትንና የሕዝብን ሀብት በሚገባ እንዲጠቀሙ ክትትልና ቁጥጥር ማድረግ ላይ ትኩረት ተሰጥቶ እንደሚሰራ ተናግረዋል። አብዛኞቹ የኦዲት ግኝቶች ከጥሬ ገንዘብ አያያዝ ከፋይናንስ ስርዓት ማዘመን ችግሮች ችግሮችና መመሪያን ተከትሎ ያለ መስራት ችግሮችን ሶስቱ ተቋማት ላይ በጉልህ ያየናቸው ስራዎች ነበሩ እነሳን ጉልህ የኦዲት ግኝቶችን ቀርፎ በአስራ አምስት ቀን ውስጥ ለዋናው ኦዲተር መስሪያ ቤት ና ለመንግስት ወጪ አስተዳደር ና ቁጥጥር ቋሚ ኮሚቴያችን ሪፖርት እንዲያደርጉ የቀነ ገደብ አስቀምጠን ነው እንግዲህ የዛሬ ውይይታችንን ያጠቃለል ነው የንግዱ ማህበረሰብ ሰላምና ልማት እንዲረጋገጥ እያደረጉት ያለውን አስተዋጽኦ አጠናክረው እንዲቀጥሉ የኮምቦልቻ ከተማ አስተዳደር አሳሰበም። በኮምቦልቻ ከተማ አስተዳደር የብልጽግና ጉዟችንና የንግዱ ማህበረሰብ ሚና በሚል መሪ መልእክት ከከተማዋ ከተውጣጡ የንግዱ ማህበረሰብ አባላት ጋር ውይይት ተደርጓል። ዝርዝሩን አብረን እንከታተል። በኮምቦልቻ ከተማ አስተዳደር የብልጽግና ጉዟችንና የንግዱ ማህበረሰብ ሚና በሚል መሪ መልእክት ከከተማዋ ከተውጣጡ የንግዱ ማህበረሰብ አባላት ጋር ውይይት ተደርጓል። እንደ ሀገር በባለፉት ሰባት ዓመታት በንግዱ ዘርፍ የነበሩ ስኬቶችና ተግዳሮቶች ዙሪያም ሰነድ ቀርቦ ውይይት ተደርጓል። በውይይቱ የተሳተፉ የከተማ ነጋዴዎችም እንደ ክልል የገጠመው የጸጥታ ችግር በንግድ እንቅስቃሴው ላይ ጫና ቢፈጥርም የኮምቦልቻ ከተማ ሰላም መሆን የተሻለ የንግድ እንቅስቃሴ እንዲኖር አስችሏል ብለዋል። እንደ ከተማ ያለው የሰላም እንቅስቃሴ ጥሩ ነው ግን ከጎረቤት አካባቢ ያለው ነገር እኛ አሁን እኔ እንደ እንስሳት እርባታ መኖ ከሌላ አካባቢ ነው የምናመጣው። ማምጣት አልቻልንም። ከፍተኛ ዋጋ ንረት አለ ጨምሮ ብናል እና ትልቅ ችግር ነው ያለው። ሰላምን መንግሥት ብቻውን አይመጣም። ሕዝብ ነው የሚያመጣው። ሕዝብ ደግሞ አሁን ኮምቦልቻ ሰላም የሆነችው ማህበረሰቡ ከመንግስት ጎን ሆኖ ሰላም ስለጠበቀ ነው። ስለዚህ ሌሎችም ከኮምቦልቻ ተምረው ሰላማቸውን ለማምጣት ቅሬታ ያላቸው አካላት ቅሬታቸውን በውይይት ፈትተው ወደ ሰላም መጥተው ቢያደርጉ ጥሩ ዝውውር ይኖራለ እንቅስቃሴ ይኖራለ ንግድ ይሳለጣለ አሁን ተጎጂው እኛ ክልል ነው። ሰላም መሆኑ ብዙ ትርፍ አለው። መነገድ የሚቻለው ሰላም ሲሆን ነው። ማትረፍም የሚቻለው ሰላም ሲሆን ነው። ሰላም ትልቅ ዋጋ አለው። ሁላችንም ሁነን ግን አንድ ላይ ተጋግዘን ይችን ሀገር ሰላም መጠበቅ አለብን። የንግድ እንቅስቃሴው እየተቀላጠፈ እንዲሆን ህገ ወጥነትን መከላከል ይገባል ያሉት አስተያየት ሰጪዎቹ ከተማ አስተዳደሩ ቁጥጥር ማድረግ እንዳለበትም አመላክተዋል። በተለይ ህገ ወጥ ንግድ ላይ ደግሞ ትኩረት ቢሰጥ። አሁን ከነጋዴ ከህገ ነጋዴ ህገ ወጡ በዝቷል። አሁን ወተት አመርታለሁ። ከቤቴ ወተት የሚወጣው ስልሳ ብር ነው። ለማህበረሰቡ ደግሞ የሚሸጠው ማን ነው? ዘጠና ብር መቶ ብር የተሸጠ ነው። እና ይህንን መከታተል ወደ አንድ ሰንሰለት እንዲገባ ቢደረግ ህገወጦች ላይ እርምጃ ወሰድ ከወሬ ያለፈ ማለት ነው ነገር ይደረግ ጥሩ ነው። በሌላም ንግድ ላይ እንደዚህ እንቅስቃሴ ሲደረግ ህጋዊነት እንዲ መስመር እንዲከተሉ ቢደረግ ጥሩ ነው ያለው ህገወጥነት በጣም ተንሰራፍተውበታል። እዚህ ከተማ በተለይ ገበያ አካባቢ ውጭ ላይ የሚነግደው ሰው ሀገሩ ግብር ሰርቶ የማይከፍል ሰው በጣም የሚገርም ነገር፣ ትልቁ ነገር እሱ ነው። ገንዘብ እኮ ምን ምናደርገው ከልጆቻችን የተረፈ ነው ወይ? ከኛ ተረፈው ደግሞ የሀገር ግንባታ ው ይመስለኛል። እንዴ ይሄ ሀገር እያዋደመ ነው ሀገር እያከሰረ ነው። ስለዚህ ህገ ወጥነት በጣም ተንሰራፍቷል። በተለይ ገበያ ላይ ንግድ ያለው የኮምቦልቻ ከተማ ንግድና ገበያ ልማት መምሪያ ኃላፊ ዮናስ መላኩ ኮምቦልቻ ሰላም በመሆኗ የተሳለጠ የንግድ እንቅስቃሴ እንዲኖር አስችሏል ብለዋል። ስድስት መቶ ዘጠና ሁለት የሚደርሱ ህጋዊ ነጋዴዎች አሉ። እነሱ ገብተው በመውጣት የሚፈልጉትን በተደራጁበት የምርት አይነት የሚነግዱበት ሁኔታ ነው ያለው። አጠቃላይ ከተማ ውስጥ በቀኑም ሆነ በምሽት የንግድ አገልግሎት ያለምንም ችግር እየተከናወነ የመጣበት ሂደት ነው ያለው። በህገወጥ ንግድ በተሰማሩ አካላት ላይ በተደረገ ቁጥጥር እርምጃ ከመውሰድ ባለፈ ከአንድ ሺህ በላይ የሚሆኑትን አዲስ የንግድ ፈቃድ እንዲያወጡ መደረጉንም አንስተዋል። ህገ ወጥ ንግድን የመከላከል ተግባሩ ተጠናክሮ እንደሚቀጥልም ጠቅሰዋል። በዘጠኝ ወር ውስጥ ባደረግነው ክትትል መሰረት ከአንድ ሺ አምስት መቶ በላይ ያለ ንግድ ፍቃድ የሚነግዱ ህገወጥ ነጋዴዎችን አግኝታለን እነዚህ ህገወጥ ነጋዴዎች ጋር እርምጃ ወስደናል። ወደ 724 የሚደርሱትን ድርጅታቸውን አሽገናል። 1068ቱ አዲስ የንግድ ፍቃድ አውጥተው ወደ ህጋዊ መረብ ተቀላቅለው የንግድ ስርዓቱ ጋር ተሳልጠው እየሰሩ ያለበት ሁኔታ ነው ያለው። ሰላም የሁሉም ነገር መሰረት በመሆኑ የንግድ ማህበረሰብ የከተማው ጸጥታ እንዲጠናከር እያደረገ ያለውን ድጋፍ አጠናክሮ እንዲቀጥልም አቶ ዮናስ ጠይቀዋል። ሰላማችንም መጠበቅ አለብን። ሰላም ዝም ብሎ ሳይሆን የሚገኘው እያንዳንዱ የህብረተሰብ ክፍል በሚያደርገው እንቅስቃሴ ነው። ስለዚህ ሰላም ላይ መስረት አለብን። የመጀመሪያው ነገር እሱ ነው። ሁለተኛው ነጋዴው ህጋዊ መሆን አለበት። ህጋዊ መሆን አለበት ያለምንም የኢኮኖሚ አሻጥር በተገቢው መንገድ፣ ህጉ መመሪያው በሚፈቅደው መንገድ ህጋዊ የንግድ ስርአቱን ማካሄድ አለበት። በችግርም ውስጥ ቢሆን ተማሪዎችን ውጤታማ ለማድረግ እየሰሩ መሆናቸውን መምህራን ተናገሩም። ከመምህራን የሚነሱ ጥያቄዎችን ለመፍታት እየተሰራ መሆኑን የደቡብ ወሎ ዞን ትምህርት መምሪያ ገልጿል። መሐመድ በቀለ ተጨማሪ ዘገባ አዘጋጅቷል። የትምህርት ዘርፉ ባለፉት አመታት በተለይም በክልላችን ብዙ ፈተናዎች ገጥመውታል። የኮቪድ-19 ወረርሽኝ የሰሜኑ ጦርነትና አሁን ላይ ደግሞ የጸጥታ ችግር በመፈጠሩ በክልሉ በሚሊዮን የሚቆጠሩ ዜጎችን ከትምህርት ገበታ ውጭ አድርጓቸዋል። ይሁን እንጂ ፈተናዎችን ተቋቁመው ትምህርት በሚሰጥባቸው አካባቢዎች ተማሪዎችን ውጤታማ ለማድረግ እየሰሩ መሆኑን የተለያዩ የትምህርት ቤት መምህራን ለአሚኮ አስተያየታቸውን ሰጥተዋል። በጣም በተሻለ ዝግጅት በተሻለ ለተማሪዎች በሚመጥን አቀራረብ እስካሁን ድረስ የነበሩ ተሰርቶ የማያውቁ ሽቶች በትክክል እየተሰሩ ያለበት ሁኔታ ነው ያለውና ከዛ በተረፈ መምህራኖች በቁርጠኝነት ተማሪዎቻችሁን የተሻለ ውጤት ለማስመዝገብ ይችን ያለቻቸውን ቀሪ ጊዜያቸውን በደንብ ተጠቅመው የተሻለ ውጤት እንዳስመዘግቡ ለሀገርም፣ ለቀጣይ ለሚመጡትም ትውልዶች አርአያ እንዲሆኑ የተለያዩ ነገሮች እየተሰሩ ነው። በተለይ እንደዚህ ቆላማ አካባቢዎች ላይ በጣም በርካታ ተማሪዎች ከመማር ማስተማር ውጭ የሆኑበት አለ። እነዛን ተቋቁመው ግን መምህራኖች ቢሆንም እዛው ላይ የትምህርት ቤት አመራርም ቢሆን እዛው ላይ የተለያየ ነገሮችን እየፈጠሩ ከሀገር ሽማግሌዎች ጋር በመነጋገር ተማሪዎች ከትምህርት ውጭ እንዳይሆን እስካሁን ድረስ የመማር ማስተማሩ ስራ በተቆራረጠ ማግባብ ቢሆን የቀጠለበት ሁኔታ አለ። በርካታ የመብትና የመልካም አስተዳደር ጥያቄዎች እንዳሏቸው የገለጹት መምህራኑ ስራቸውን በአግባቡ እየሰሩ በሰላማዊ መንገድ መጠየቃቸውን እንደሚቀጥሉ አንስተዋል። ጥቅማ ጥቅማችንን ደግሞ ከመደበኛ ሰዓት ውጭ በጋራ መጠየቅ አለብን። በደቦ የሚጠየቀው ጥያቄ የትም አያደርሰንም፣ መፍትሄ እንትን አይለንም፣ እኛም ወደ ጉዳት እንደርሳለን እንላለን። ከሚያነሳቸው ጥያቄዎች መካከል አንዱ በተለይ መምህሩ በደሞዝ አይረካም፣ ኑሮ ማሻሻል አልቻለም፣ ከእጅ ወደአፍ ላይ ነው። ይህን ብሎ ያነሷብናል። አዳሩን እለታዊ እቅድ አዘጋጅቶ ሚዲያ አዘጋጅቶ ነው ክፍል መግባት ያለበት። አሁን ግን አዳሩን ከወርወር ደሞዝ ያደርሰኝ ይሆን እንዴት የቤት ኪራይ ክፍል ይሆን? እሱ ነው ስጋቱና የኑሮ ውድነትን የምንቋቋምበት ነገር ቢኖር በዞኑ በርካታ አካባቢዎች የመማር ማስተማሩን ስራ በማጠናከር በክልላዊም ሆነ በብሔራዊ ፈተና ተማሪዎች ውጤታማ እንዲሆኑ በቂ ልምምድና ዝግጅት እንዳደርጉ እየተሰራ መሆኑን የደቡብ ወሎ ዞን ትምህርት መምሪያ ኃላፊ አለምነው አበራ ተናግረዋል። ኦንላይን ጭምር ደቡብ ወሎ አክሰስ በጣም ችግር ያለበት ነው ከተማ አስር ኪሎ ሜትር አጓጉዘን ኦንላይን ስ የሚሻል ከሆነ ወደዛ ለመግባት ተማሪዎች ማስፈተን አለብን ብለን አንድ ግንባ ሁለተኛ ደረጃን ለማስፈተን እቅድ ይዘናል። የፈተና ኦሪንቴሽን ከትምህርት ቤት እስከ ዞን ድረስ ሰጥተናል። መምህራን የሚያነሷቸውን ጥያቄዎች ለመፍታት መንግስት እየሰራ መሆኑን ማሳያዎችን ጠቅሰው ኃላፊው ገልጸዋል። ከከታ 1709 እስከ ሰኔ 30 2012 ድረስ አብዛኛው መምህራን በዛን ሰዓት የተደራጀ እውቅና ያገኝና በዛን ሰዓት ቦታ የተመራ እነዚህ ሦስቱን ክራይቴሪያ ያገኘ ክልሉ ምን ላይ ሰጥቷል። አሁን እንደ ዞናችን እንኳ ብዙ ማህበራቶች በዘንድሮ ዓመት ይሄ መድረስ ከሚፈጠር ድረስ ከ15 ሚሊዮን ብር በላይ ካሳ ተከፍሎላቸው በፋይናንስ በኩል ይመጣል ነው። ይሄ ጅምር እንዳለ ያሳያል። ደረጃ እድገትን በተመለከተ አሁን አዲስ የሲቪል ሰርቪስ ሪፎርም ጥናት ትምህርት ሴክተሩ እያካሄደ እዚያ ጋር አብሮ ይመለሳል የሚል ተስፋ አለን። ባንክ ይከፈትልን፣ የሸማች ማህበር እንደራጅ የሚሉ እነዚህን ጥያቄዎች መምህሩ በሰከነና ሰላማዊ በሆነ መንገድ በወኪሎቻቸው አማካኝነት እየጠየቀ እኛም የነሱን ጥያቄ ይዘን በምክክር ይፈታል የሚል ሙሉ እምነት አለ። ትውልድ በመምህር ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ሀሳብ ዞኑ ከመምህራን ርዕሳነ መምህራንና ሱፐርቫይዘር ተወካዮችና ባለድርሻ አካላት ጋር ምክክሩን አካሂዷል። የተከበራችሁ ተመልካቾቻችን ስለ አብሮነታችሁ እናመሰግናለን። ከአሚኮ ወደሴ ስቱዲዮ ለሰዓቱ የያዝናቸው ዜናዎቻችን የእስካሁኖቹ ናቸው። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ